የበጠበጡት እኔ ምን ላርግሽ? ከዚህ በላይ ምን ልሁን? የት ልግባሽ ነው ከማኝ ሰለቸኝ ብላ እያለቀሰች ነው። ሀሰን ደግሞ ብሩኬና ሀይሜ ከተለያዩ ውታጅራ ሄዳለሁ ወይኔ ሶስ እና አሳቀቼ ዳኒም ከምስሞ ይሄ ድመት ብስሞ ይሻለኛል ብላ በአደባባይ ድመቱን ወይ ዘንድሮ ቤተክርስቲያን ሄዳችሁ ውሸት መዋሸት ጀመራችሁ። የብሩክ የድሮ ፍቅረኛ ነኝ፣ ብሩክ ታሰረ እየጸለይኩለት ነው። ወይኔ ቢቀር፣ ቤተክርስቲያን ደጅ ሄደሽ እንደው ውሸት እንደዚህ በምላስሽ ሞልተሽ ታወሪያለሽ? አታፍሪም? ደፋር፣ የብሩክን ስም እንደዚህ ለማጥፋት መሮጥ ለመጨረሻ ይሄ ለመጨረሻ ጊዜ ሩታን እንግዲህ በሁለተኛ ጊዜ ድጋሚ እርቅ ሊጠይቅ ወደ አዲስ አበባ እየመጣ ነው። በነገራችን ላይ በጣም ጋሽዬ አይናገር እንጂ ከተናገረ እውነት እውነቷን ነው የሚናገረው። በነገራችን ላይ በዛ አጋጣሚ ጋሽዬ በጣም ደስ የሚለኝ አባት እውነቱን ስለሚናገር ነው። አብርሃም እንግዲህ ያጠፋኸው አንተ ነህ። መጀመሪያ ወደ ትዳር አለም ውስጥ ከመግባት ድሮ ያደረጋቸውን ነገሮች ክሊር ማድረግ ነበረብህ ብሎ እንግዲህ ለአንዴና ለመጨረሻ ጊዜ ከሩት ጋር አስታርቀኝ ብሎ እንግዲህ ወደ አዲስ አበባ እየወሰደው ነው አብርሃም ግን አባትን እዚህ ነገሮች ውስጥ ባታስገባው በጣም ደስ ይለኛል። ምክንያቱም ለፍቶ ጥሮ ግሮ አሳድጎሃል፣ እዚህ አድርሷል። ከዚህ በኋላ ያለውን ነገር ራስና መጋፈጥ ያለብህ። እንደዚህ አይነት ነገር ላይ አባትን ባታስገባ በጣም ደስ ይለኛል። ወደ ቤተሰቦች ካለው አንጻር ካለው ነባራዊ ነገር ነው። እንደዛ መላችሁ ዛሬ እንደዚህ የእነሱን ሰላም ፈልገው ይመጣል፣ ነገ ደግሞ ይዘቀዝቁታል። ሰው እንደዚህ አይነት ነገር ባታደረግ አብርሃም በጣም ጥሩ ነው ብዬ አስባለሁ። ሌላ እንግዲህ አንዳንድ ነገሮች ይዤላችሁ መጥቻለሁ። የድሮ የብሩክ ፍቅረኛ ነኝ ቤተክርስቲያን ሄዳ እየጸለለኝ ታስሯል ምናምን። እንደው ቤተክርስቲያን ድረስ ሄዳችሁ በውሸት ከምትንበረከቁ በጥሩ ነገር ሄዳችሁ ብትንበረከቁ ምን አለበት? ወይኔ ወይኔ፣ ዘንድሮ ወይኔ ዘንድሮ ሰው ጫለላ አበደ። ምንድን ነው ጉዱ? ይሄ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ፣ ፈጣሪ ይመስገን፣ ሁሉ ሰላም ነው። እንግዲህ መግቢያ ላይ አርጌላችኋለሁ ከማን ልጀምርላችሁ? ከጋሽዬ ልጀምርላችሁ። አብርሃም እንግዲህ ለሁለተኛ ጊዜ ጋሽዬ ከሩታ ጋር እንዲያስማማው እንዲያስታርቀው እሱ አዲስ አበባ ትመስለኛል ትመስለኝ እንደዛ መስለኝ እሱ ቦታጅራ ሄዷል ኦልሬዲ። ያው ሩትዬ ደግሞ ታማ ሆስፒታል ተኝታለች ማለት ነው እንግዲህ ሩታ ሶስት ጊዜ ውስጥ ስገባ የዋት እና ይከብዳል ግን፣ እንደዚህ አሁን ደግሞ በተለይ እርጉዝ ነች እየተባለ ነው እና አሁን ላይ ውሃ እንኳ የሚሰጣት ሰው የለም ብሎ እንግዲህ አብርሃም አባቱን ይዞ ወደ አዲስ አበባ ይዞ እየመጣ ነው። ማምጣቱ ጥሩ ነው፣ ግን መጀመሪያ ላይ ነበረ ማለት እንዳትርቅህ ማድረግ ያለብህ መለያየትም መውጣትም መሄድም አልነበረባትም እሷም አንተም ማለት ነው። ነገሮችን ሁሉ በትዕግስት መፍታት ይቻላል፣ እና ደግሞ እነዚህ የተፈጠሩት ነገሮች ምን ያክል አሳማኝ እንደሆነ ማስረዳት ይቻላል። በአሁኑ ሰዓት የማይረዳ ሰው አለ ብዬ አላስብም እና ግን በዚህ ኬዝ ውስጥ እኛ እናውቃለን፣ ሁሉንም ነገር ማለት ነው፣ አብርሃም እየሰራ ያለው ነገር ግን ደግሞ አባትህን የምታስከብረው አንተ ራስህን ለዚች አንዳንድ ቀን እንደዚህ መተው ቁም ነገር ተናግረው ሰላም ፈጥረው ለሚሄዱት እናትና አባቶቻችን ይዘቀዘቃሉ። ነገ አሁን ዛሬ ጥሩ ነገር ሰርቶ ጋሽ እየሄድ አይደለ ነገ ይዘቀዝቁታል። ስለዚህ ፕሊስ ቤተሰቦቻችሁን እንደዚህ አይነት ነገር የተለኮሰኮሰ ነገር ድራማ ላይ አታስገቡ በቃ። ቤተሰብ ክብር ያለበት ቦታ ላይ ነው መሆን ያለበት። አለቀ። ከአንዴም ሁለት ጊዜ ለምን አባትን የሰው ግንባር ለምን ታሳያለህ? ክብር ያለው አባት ነው አባትህ። አባትን ማክበር አለብህ። አብርሃም ማለት ነው ማለት መሆን የለበትም። አሁን ላይ ግን ከአንዴም ሁለቴ ሶስቴ እየመጣ አስታርቋል። ጋሽዬ እሱ ቁም ነገር ነው የሚወራው። የተከበረ ሰው ነው። ሰው እዚህ ቦታ ላይ ማስገባት የለብህም። አብርሃም ራስህን ችለህ ራስህን ተወጣ እንደዛ ብዬ ነው ማስተላልፈው እንዳንድ አባት የተሰማኝ ማለት ነው ምክንያቱም ከዚህ በፊት ሙሽዬ የሀይሚ እና የብሩኬን ሰላም ልትመልስ መታ ያንን ቪዲዮ ዛሬ ላይ እየዘቀዘቁ እሷን ይሰድቧታል ግን ስለተዘቀዘቀች ምንም አይመጣም ምንም የሚፈጠር ነገር የለም ከዛ አንጻር ነው ለአንዳንድ ሰላም ለሀያ ደቂቃ ሰላም ብለው መጥተው ያወሩትን ነገር የሆነ ነገር ኮሽታ ሲፈጠር ሌላ ነገር ትጠቀሙበታላችሁ። ስለዚህ ቤተሰቦችም ኦዲንሶች ቆም ብለን እናስብ። አንዳንዴ ቤተሰብ ጋር ምንሄድ ቤተሰብን የምንዘልፍ ሰዎች ከራሳችን ጋር መረጋጋት አለብን ማለት ነው። ውድ ቤተሰቦች፣ ስለ አብርሃም ይሄንን እላችኋለሁ ዛሬ ማለት ነው። ሌላ ደግሞ የድሮ የብሩኬ ፍቅረኛ ነኝ ብላ ብሩክ ታሰረ። እኛ ሳናቅ ነው እንደሚታሰረው ብሩክ። እኛ ኮ ብሩክ የት ውሎ የት እንደሆነ ምን እንደሆነ እንዴ እንጠይቃለን። ምን ሆነሽ ነው እየጸለይኩለት ነው። ታሰረ ዛሬ ነው እንደ አንች ራሱ አይንች ታስሮ የተፈታው ብሩክ፣ እንደዚህ ጸብ ላይ መሆኑን ዛሬ ነው እንደ አይንች ታስሮ የተፈታው። ደግሞ የድሮ ፍቅረኛ ሆነኝ አለች። ሲያምርሽ ይቀራል። ምንደው? ቤተክርስቲያን ደጅ ሄደሽ እንደዛ ለውሸት ከምትንበረከኪ በእውነተኛ ነገር ላይ ፈጣሪ ሆይ ያለሁበትን ነገር ህይወቴን ቀይረው ብለሽ ብትንበረከኪ ምን አለበት? ደግሞ አጋሮቿ እናንተ ፈጣሪያችሁን ፍሩ። ጭራሽ ቤተክርስቲያን ድረስ ሄዳችሁ በውሸት በጣም እኮ ነው የሚደብረው። ኧረ ምነው ሀይ የሚላችሁ ሰው አጣችሁ? ይሄ አሁን አዳዲስ የምትመጡ ይት ወርጅ ደግሞ ጭራሽ በቃ አይናችሁ የጠፋ ነው በውሸት ማለት ነው ቡታጅዳ ላይ ያላችሁ እንዴ! ሰው የሰው ልጅ አንድ እውነትን ይዞ እኮ ያወራል። ጭራሽ ቤተክርስቲያን ሄደች፣ ጭራሽ ታለቅሻለሽ። ይቅር ይበልሽ ፈጣሪ ነው ወይስ ወይስ ክር አላሰርሽም ማለት አላቅም በማንኛውም እምነት እምነት ክብር አለሁ። የማንኛውም እምነት ክብር አለሁ። እንዴት ቤተ ክርስቲያን ሄዳ ብሩክ ታስሯል ለሱም እዚህ ጸልይለታለሁ፣ ምና ምናምን ምናምን። እንዴ በጣም ነው የዘጋችኝ። ምክንያቱም እንዴት ቤተ ክርስቲያን ፊት እንዲ ይደረጋል? ረ ቤተሰቦች ወደት እየሄድን ነው? እንዴ ጭራሽ ቪዲዮ ላይ ማርያምን ገብርኤልን የምትሉት ነገር ሲገርመን ጭራሽ ነጠላችሁን የውሸት እየለበሳቸው በባዶ እግር እየሄደች እየተንበረከከች ድሮ አፍቃሪ የነበር ታሰረብኝ በስማ በውሸት እንደዚህ ይህን ያህል፣ እረ ብዙም ጥሩ አይደለም። እንደዚህ በውሸት የመጣ ገንዘብም ያን ያክል እንጃ ሰላም ይኖረዋል ብዬ አላስብም። ማለት ይሄ አምስት ብር ስድስት ብር ለሚቆጥር ቻናል የዘላለም ህይወታችሁን የሚያበላሽ ነገር ባሰሩ በጣም ደስ ይለኛል። አለ እኮ ሌላ ስንት ነገር ተብሎ እን አሁን ለምሳሌ ወይ ብሩክ እኮ ሊታሰርብን ነው ምናምን የሆነ ነገር ብለሽ ብስ ታስሯል ከምትይ ራሱ እንደዚህ አይነት ነገር መጥሪያ ያደረሰው ምናምን ብለሽ ብሰሪ የተሻለ አታሟሪበት ደግሞ በወንድማችን ላይ ፈጣሪ ይፈተዋል እሱ እናንተ ብታሳስሩ ፈጣሪ ያስፈተዋል ብሩክ ማለት ነው እና ብዙ ደስ አይበላችሁ፣ ብዙ እንደዚህ አፍ መክፈት አይጠበቅባችሁም። ራሳችሁን ብታስከብሩ የተሻለ ነው። እውነት የሆነ ነገር ይዛችሁ ትመጡ፣ እውነት እንኳን ባይሆን የሆነ አላደለ ከሱ ከድራማው ጋር የሚሄድ ነገር በሰሩ በጣም የተሻለ ነው ብዬ አስባለሁ። ሌላው ሲቀጥል ገና ለገና ሃይሚ ከጎኑ ርቀዋለች ብላችሁ ማለት ነው የድሮ አፍቃሪ ነኝ ጎረቤት ነኝ ቡና ጠጭ ነኝ ምናምን ብሩክ ጋር ነኝ ምናምን እያንዳንድሽ ማለት ነው ብሩክን ከሀይሚ ውጪ ማንም ሰው ሊያገኙ አይችልም። ማንም ሰው ይሄ ቁርጣችሁ ነው። በቃ ሃይሚ ዛሬ እንደዚህ ግርግር ፈጠረችና እኔ ተመልሼ እገባለሁ ምናምን የማይሰራ ነገር ነው። የማይሰራ ነገር ነው ብሩክ አለ ሃይሚ። ምንም የማይታሰብ ነገር ነው ሀይሚ አለ ብሩክ። የማይታሰብ ነገር ነው። በብሩክም በኩል ማንም ይምጣ ማን እኛ የጨረቃ ፋሚሊዎች ማንንም አናስገባም። በሀይሚ በኩል ማንም ይምጣ ማን እንደ ዳኔ አይነት እንደ ዳኔ አይነት ቁሩሩ እናሰናብተዋለን ማንንም አንፈልግም። ከሁለት ውጭ ሶስ ኮና ትላንት ላይ ቢላይ ዳኒን ከምስመው ይሄ ድመት ይሻለኛል ብላ ጭራሽ ድመቱን እየጨመጨመች በላይ ብላይ እንዴት በሳቅ እንደሞትኩ ወይኔ፣ የተወኝ ልሳቀው፣ ፈጣሪ ወይ ክላስ የለኝ። እግዚአብሔርም እንድትን ያልኩት ድመቱን ስስመው፣ የምሬን ነው እምላችሁ ቆይ እዚህ ጋር አስገባላችኋለሁ፣ መግቢያ ላይ አርጌላችኋለሁ። ላይ ብላ ድመቱን ትሰማዋለች። ወዩ የዚህን ያክል የዚህን ያክል እንኳን ግብር የማይሰጥህ መዳኔ ሀይሚን መመኘትህ ሀይሚን ማሰብህ፣ ይህ ቢግ ቢግ ሮንግ ቢግ ሮንግ ኦኬ። እና ራሳችሁን ሚዲያ ላይ የምታመጡትን ነገር ታየልኝ፣ ወይም ደግሞ በእንደዚህ ያገኛለሁ ብላችሁ የማይሆን ነገር ይዛችሁ አትምጡ። ዛሬ አሁን እህታችን ይዘሽ የመጣሽው ነገር ውሸት ነው፣ የሚያስጠላ ነው። ጭራሽ ቤተክርስቲያን ደጅ ሄዶ ስለ ብሩክ ማውራት። ቀይ ብሩክ ሚስት አንድና እንደ ሃይማኖት ብቻ ናት፣ ሃይማኖት ብቻ። ተፈጠረም ተወለደም አደገም የሚያውቀው ሃይማኖቱን ብቻ ነው። በፍቅር ደረጃ አለቀ። ምንም አዲስ ነገር አይመጣም። በፍቅር ላይ ጸብ ያለ ነው፣ ጸብ ያለ ነው። ግን ከጸብ በኋላ ደግሞ ፍቅር አለ። ጸብ ከሌለ ደግሞ ፍቅር አያምርም። ስለዚህ ህልም ይሆንብሻል። እዚህ አሁን እገባለሁ ብለሽ አስበሽ ከሆነ ተሳስተሻል። በፍፁም አይሆንም። እና ሌላ ሀሰን እና ማሂ ሀሰን ስለተሻለህ፣ በመጀመሪያ ስለተሻለህ በጣም ደስ ብሎኛል። ታሞ ነበር፣ እንዳያችሁት በጣም ነበር ያማሙ። እያየሁት ነበር፣ ፊቱ እራሱ አይኑ ፍጥጥ ብሎ ነበር። ወይ በጣም ደንግጤ ነበር። እና ስለተሻለህ በጣም ደስ ብሎኛል ግን የሀይሚና የብሩኬን ሰላም ለመመለስ ቡታጅራ መሄድ አይደለም የሚጠበቅብክ፣ ባለህ አቅም ከጎናቸው ሆነህ እንደ ድሮ ልክ ድሮ የምታደርገው አስተዋጽኦ አላድ ለብሩክና ለሀይሚ ያንን ነገር መጠቀም ና ያለብ እንጂ ቡታጅራ፣ እነሱ ተለያዩ እኔ ቡታጅራ ሄዳለሁ ማለት ያ አግባብ አይደለም፣ ሀሰን ማለት ነው። ማሂ ደግሞ ተረጋጊ፣ አታልቅሺ። ከሀይሚ ጎን ከዚህ በፊት ብዙ መስዋዕትነት ከፍለሻል። አሁንም ደግሞ ይቺ በጣም ትንሿ ናት፣ ቀላል ነገር ናት ይቺ መስዋዕትነት። ዳኒ ህይወታቸው ውስጥ ገብቶ የበጠበጠውን ነገር እናንተ አንድ ከሆናችሁ ማስቆም ትችላላችሁ። ምንም የሚመጣ ነገር የለም። ሶ እንደዚህ ማልቀስም አይጠበቅብሽም ማሄ ማለት ነው። አንድ ላይ ሆናችሁ የምትፈቱት ነገር ነው። እስካሁን ድረስ ባየንባችሁ ነገር የጓደኝነታችሁን ጥግ እየተወጣችሁ ነው። እያንዳንዳቸው ፍፄም ብትሉት ማሄም ብትሉ ሀዘንም ቢባል ቤካም ቢባል ሁሉም አንድነታቸውን ያሳዩበት በቃ ፍቅር የሆኑበትን ነገር ነው ስናየ ነበረው። ስለዚህ ከነሱ አልፎ ይሄ ችግር ሳይፈታ ይጣላሉ ተጣልተው ይቀራሉ ብላችሁ ተስፋ የቆረጣችሁ ልጆችም ቲክቶክ ላይ ያላችሁ፣ እንዲሁም ደግሞ ብሩክ ያለ ስራው የሆነ ትግሬ ልጅ ከሆነች ልጅ ጋር ቀይ ልብስ የለበሰች ሶፋ ላይ ተኝታ እንትን ያለውን በቃ እሱን እንደ ኢሹ አድርገውት ቲክቶክ ላይ ራሱ ሲያወሩበት ነበር። እውነታውን ስላወቃቸው ቲክቶክ ላይ ደስ ብሎኛል። በዚሁ አጋጣሚም አቡዬ የምትባል ልጅ ናት መሰለኝ፣ አላቅም ብቻ ወንድም ይሁን እህት ይሁን ምን እንዳጣች አላቅም። ፈጣሪ ያጽናሽ። እውነት ስደት ሆናችሁ ሀዘን አይንካችሁ። በጣም ነው ልቤ የተሰበረው። ቲክቶክ ላይ ነው ያዩዋቸው እኔ ጓደኞቿም አብረዋት አዝነው ነበረ። ይህን ብሩክ አድናቂ ናት። በጣም በጣም በጣም በጣም ልቤ ነው የተሰበረው። እውነት የምትፖስተውን ነገር አይቼ እግዚአብሔር ያጽናሽ። እኛ ወደ እነሱ እንሄዳለን እንጂ እነሱ ወደ እኛ አይመጡም። ሀዘንን የቀመሰ ነው የሚያውቀው። እኔም ከዛሬ አምስት ዓመት በፊት ብዙ ስቃይ አሳልፌ ነው እዚህ የደረስኩት። ስደት ላይ ሆናችሁ ሀዘን አይድረስባችሁ፣ ለማንም ለጠላትም አይስጠው ሀዘን ለማንም አልመኝም። በዚህ አጋጣሚ አቡዬ ፈጣሪ ያጽናሽ፣ በቃ ያጣሽውንም ነገር ፈጣሪ ባለበት ጽናቱን ይስጥሽ። እውነት ቲክታከሮችም በዚህ ልክ የስደት እህታችሁን እንደዛ ስላጽናናችኋት በጣም አድርጌ አመሰግናለሁ እግዚአብሔርን። እንደ አንድ ሚዲያ ተጠቃሚ፣ እንደ ስደተኛ እንደ መሆኔ በጣም ተሰምቶኛል። በጣም ከምላችሁ በላይ ማለት ነው። ውድ እህቶች ሁላችሁንም በስደት ያላችሁ ማንኛችሁንም ክፉ ነገር አይንካችሁ። የቤተሰብ ክፉ አያሰማን ከሀዘን ይሰውረን ፈጣሪ። እውነት በአቡዬ በጣም ነው ልብ የተሰብረው። የእውነቴ ነው፣ አላውቃትም ግን እዛ አብረዋት የሚያዝኑትን ልጆች እናውቃችኋለን። ቲክቶክ ላይ ማለት ነው። ሶ ፈጣሪ ከዚህ ነገር ይሰውረን። እውነት አዘን ከባድ ነው። የምሬ ወላጅ በጣም እንጃ በሰዓቱ አልቅሻለሁ። ግን እኮ አላቃትም ማርያምን አላቃትም፣ ግን አብረዋት ያሉትን አውቃቸዋለሁ ልጆቹን፣ ልጆችን የተወሰኑት ማለት ነው። በሃይሚ ዙሪያ ሳንግባባ ቀርተን ብሎክ ተደራርገናል፣ ግን ምንም ማለት አይደለም። ግን ክፏቸውን መስማት ማየት አልፈልግም። እግዚአብሔር ሁላችሁንም በያላችሁበት ይጠብቃችሁ። አቡዬ ጠንካራ ሆኜ ፈጣሪ አጽናሽ። ይሄንን ቪዲዮ የሰራሁት ከካሜራ ጀርባ ሆኜ ነው። ውድ ቤተሰቦች፣ ይሄ በፊት ቪዲዮ የሰራሁበት ነው። ቅር እንዳይላችሁ፣ እዚህ ጋር ፈገግ እያልኩ ስላወራሁ ማለት ነው። ሀዘን በማንም ሰው ላይ ያጋጥማል፣ ግን ደግሞ በእኛ በስደተኞች ላይ ሲሆን በጣም ይከፋል። አቡዬ ተጽናኝ፣ አይዞሽ፣ ሁሉም ነገር ያልፋል። እኛ ወደ እነሱ እንሄዳለን እንጂ እነሱ ወደኛ አይመጡም። ያው የቀን ጉዳይ ነው እንጂ ሁላችንም ወደዛው ሄያጆች ነን። ስለዚህ እውነት እውነት ከልቤን ያዘንኩት ፈጣሪ ያጽናሽ ነው የምለው። ጽናቱን ይስጥሽ። ተክታካሮችም በዚህ አጋጣሚ በጣም አድርጌ አመሰግናችኋለሁ። የእህታችሁን ድካም የእህታችሁን ሀዘን ተሰምቷችሁ እንደዛ ላይብ ላይ ያላችሁን አስተዋጽኦ ስላደርጋችሁ በጣም ደስ ይላል። ምንም ባይጠቅማት እንኳን የሆነ ነገር ብቸኝነት አይሰማትም ብዬ አስባለሁ። በዚህ አጋጣሚ በጣም ነው እንጃ ደስ ያላችሁን እግዚአብሔርን። ከዚህ በላይም ምንም ችግር ቢመጣ አንድ እንደሆናችሁ ነው ያየንባችሁ። እስከ መጨረሻው ድረስ አንድነታችሁን ያዝልቅላችሁ ነው ምለው። የተጣላችሁም ካላችሁ መታረቅ አለባችሁ። ምክንያቱም ይቺ ዓለም እንዲህ ናት። በቃ ለአንዱ ሀዘን ለአንዱ ደስታ ነው። ምንም አዲስ ነገር አይኖርም። ስለዚህ ይች ምድር እንደዚህ ስለሆነች እስካለን ድረስ ባለን ነገር መደሰት፣ ባለን ነገር መወያየት፣ ባለን ነገር በቃ መደሰት ነው ያለብን። እና ምንም አዲስ ነገር አይኖርም። እውነቴ አቡዬ አስለቅሶኛል። እውነቴን ስነግራችሁ ረብሾኛል። እና ፈጣሪ በይ ያላችሁ በይጠብቃችሁ አመሰግናለሁ። መልካም ምሽት ኖላችሁ። ባይ ባይ። በጣም ወዳችኋለሁ።